አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሀያ ሶስት ኤምራን እና ኤክራም ተጣድፈው ወደ ሳሎን ወጡ፣ የመጣው ሰው ማን እንደሆነ ሊያዩ። ጋርዶ ከፍቶለት ወደ ሳሎን ያስገባው ሰው ማሜ ነው። ማሜ የአህመድ የልጅነት አብሮ አደግ ጓደኛው ነው፣ ህይወቱን ሳይሰስት የሚሰጥለት እጅግ በጣም ይዋደዱ የነበረ የልጅነት ጓደኛው። አብረው ካደጉ በኋላ አህመድ ከአባቱ ጋር ወደ ንግድ አለም ሲገባ ማሜ ደግሞ ባገኘው የውጭ ትምህርት እድል አማካኝነት ወደ አውሮፓ ሄዶ ለረዥም ዓመታት በጥሩ ማዕረግ ተመርቆ እዛው ትልቅ ቦታ ላይ ስራ ተቀጥሮ የሚሰራ እጅግ የወደው የነበረ አሁንም ድረስ ጓደኝነቱ ያልቀዘቀዘበት ተወዳጅ ጓደኛው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናሌ ቤተሰቦች ሰዎች እንዴት ናችሁልኝ? እኔ እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ማሚ ለእረፍት ወደ ኢትዮጵያ በመጣ ሰዓት ሁሉ ቤተሰቦቹን ከዘየረ በኋላ ከአህመድ ጋር ሁለትና ሶስት ቀናት ጥሩ ጊዜ ሳያሳልፍ ወደ አውሮፓ ተመልሶ አያቅም። አሁንም በተለመደው መሰረት ለሱ የሚሆን ትልቅ ስጦታ ይዞለት ወደ ቤቱ ከተፍ ማለቱ ነው። ኢምራንና ኢክራም ማሜን ሲያዩት በጣም ደስ አላቸው። ሰላምታ ሰጥተውት የሚጠጣ ነገር ሊያመጡለት ተያይዘው ወደ ኩሽና ገቡ። አሁን ወሳኝ ምዕራፍ ላይ እንዳሉ ሁለቱም ተግባብተዋል። በማሜ ካልተጠቀመው እየመሸ የሄደው ሰዓት ካልተጠቀመው እየመሸ የሄደው ሰዓት በፍጹም ከዚህ በኋላ ሌላ እድል እንደማይሰጣቸው አውቀዋል። ስለዚህ ማሜ ሊጠቀሙበት የሚገባ የመጨረሻ ሰው እንደሆነ ተረድተዋል። ኤክራም እና ኢምራን ማሚን እንዴት አድርገው ያለውን ሁኔታ እንደሚያስተካክሉ መመካከር ጀመሩ። ማሚ በልጅነቱ መሐመድ የነበረ ሲሆን ስሙ ግን በተፈጥሮ ኮልታፋ የሆነችው እናቱ መሐመድ የሚለውን ስም ማሚ ከሚለው በላይ መጥራት ስለማትችል አንድን በሷ አጠራር ሰዎች ሰምተው ስለሚስቁ ሁለቱም ደሞ ከእሱ የተሻለ መሐመድ ብለው ስሙን አቀላጥፈው በሚጠሩት ሰዎች ክፉኛ ተቀና ስለነበር ማሜ ልክ ነብስ ባወቀበት ወጣትነቱ በፍርድ ቤት ሄዶ ስሙን ከመሐመድ ወደ ማሜነት አስቀየረው ለእናቱ ሲል። ከዚያን ቀን ጀምሮ ስሙን እንደ እናቱ አሳምሮ የሚጠራ ማንም የለም። በውብ ስነ ምግባር የተቃኘው ማ አህመድን በጣም ይወደዋል። ዛሬ እሱን ስላጣ አይኖቹ ቤቱን ፈለግ ፈለግ ማድረግ ተያይዘዋል። ኤክራም እና ኤምራን እየተማከሩ ነው፣ አንድ ውሳኔ ላይ ደርሰዋል። ኤክራም እንዲህ አለችው፣ ኤምራንዬ፣ በጣም ደስ የሚል አማራጭ ነው ያገኘነው። ትልቅ እድል ነው የመጣልን እኮ ማሚ ማለት እኮ በቃ የአህመድ እኮ ነፍስ ጓደኛ ነው የፈለገውን መስራት እንችላለን አለችው ኢምራን የተናገረችውን አልሰማም ስሙን አቆላምጣ ኤምራንዬ ብላ ስለጠራቸው እዛ ላይ ተከዘ ማን ነው ያልሽኝ ኤምራንዬ አራት አላት ኢክራም ተበሳጨች እንዴ ምን ሆነ ነው በዚህ ሰዓት ስለዚህ ይወራል እንዴ ይኸውልህ ማሜ ነው የመጣው የአህመድ ጓደኛ ስለዚህ እንጠቀምበት መፍትሄ እናምጣና እንጠቀምበት አለችው። ኢምራንም ፍቅሯን ተነድፎ አይኗን እያየ በምትለው ሀሳብ ሊስማማ ጆሮውንም አይኑንም ልቡንም ከፈተላት። ኤክራም ቀጠለች። እየውልህማ በዚህም በዛም ብለን የአህመድን ነገር ትንሽ ይዘግይ እንዴ፣ ስላለፈ ማለት ነው። አንቺን ልጅ ግን ማዳን አለብን። ስለዚህ ማሚ ሄዱ እንዲያያትና እንዲያድናት እና ማድረግ አለብን እንዲያድናት ማድረግ አለብን። ኢምራን አሁኑን ሄደህ ጁሱን እያቀረብክለት አጠገቡ መቀመጥ አለብህ። በቃ ቀስ ብለህ ንገረው፣ ዛሬ ሄዶ እንዲያድናት እሷንም፣ አብሶ ደግሞ ጋሻ ክመልን ብቻቸውን ካገኟቸው በእልህ ተነሳስተው እሳቸውንም ስለሚገሏቸው ሁለቱንም ራሱ ጋር እንዲያደርጋቸው ከዚያ ቤት እንዲያረቃቸው ንገረው። ቀስ አድርገህ ንገረው። በቃ ጋርዶቹ ሳይሰሙ ሄደህ ንገረው አለችው። ኤምራን በሀሳቧ ተስማምቶ ጁዙን ይዞ ወደ ሳሎን ወጣ። ግን እንዲያስበው አልሆነም። እነሱ ሀሳብ ለማምጣት በሚመካከሩበት ሰዓት ጋርዶቹ ኤልያስን ቀስቅሰውት ከማሜ ጋር ጦሽ ያለ ወሬ ውስጥ ገብተዋል። ኤልያስ አህመድ ለስራ በሄደበት ቤቱን እንዲጠብቅለት አደራ ያለኝ የቢዝነስ ጓደኛው ነኝ ብሎ ማሜን ስላሳመነው ጥሩ ጨዋታ ይዘዋል። ማሜም የአህመድን ቤት የሚጠብቀው መልካም ሰው ስላገኘ ደስ ብሎት የሆድ የሆዱን ያወረዋል። ኢምራን ነገሩን እንደከሸፈ አስቦ ጁሱን አስቀምጦ ወደ ኤክራም ተመለሰ። አሁንም ሌላ መላ ፍለጋ ውስጥ ሌላ ሌላ ሀሳብ ውስጥ ከቆይታ በኋላ ኢክራም እንደተለመደው መላ መጣች። ያመጣችውን መላ ለኢምራን ነገረችው። ከቅድሙ ሀሳብ ይሄኛውን ይሄኛው ይበልጥ ወደድ ነው። ጥንቃቄ የሚፈልግ ቢሆንም ከተሳካ ግን ምርጥ መላ ነው እንደሆነ ኢምራን አምኖ ተስማማ። ሊያደርጉት ወደ ሳሎን ወጡ። ኢምራን ጀመረ። ማሚ ከሩቅ መንገድ ነው የመጣኸው አይደል አለው ማሜም አዎንታ መለሰለት። አሕመድና ማሚ በልጅነት አንድ ሰፈር የነበሩ ቢሆንም ማሚ ወደ ውጭ ሄዶ ጥሩ ሕይወት ከጀመረ በኋላ ለቤተሰቦቹም ከዚህ ሰፈር ራቅ ያለ ቤት ቦታ ገዝቶላቸው እዛ ነው የሚኖሩት። ስለዚህ ከሩቅ ቦታ መምጣቱን አልሸሸገም። ኢክራምም ቀጠለች። ስለዚህ በእርግጠኝነት የመግሪብ ሰላት አልሰገርክም አይደል አለችው። ማሚም አሁን ሲል መለሰላት። እኮ በቃ ስገዱ፣ እኛም ስላልሰገድን ከእናንተ ቀጥሎ እንሰግዳለን። እዚህ አካባቢ እኮ መስጊድ በቅርብ ስለሌለ ነው። ስለዚህ የኔ የኦዱ ውሃ ላዘጋጅልህ፣ በዛውም ሽንት ቤት ውሃ ስላልተደፋበት ውሃ ልድፋልህና ላዘጋጅልህ አይሻልም አለች። ወደና የተከበራቸው የቻናሌ የቤተሰቦች ክፍል 23 እዚያ ድረስ አንብቤላችኋለሁ። በጣም ረዥም ስለሆነ ነው። በቀጣይ ክፍል ደግሞ ይዘላችሁ የሚመጣ ይሆናል። ኤምራን እና ኤክራም እንግዲህ ሀሳባቸው ይሳካላቸው ይሆን ወይስ ይሳካላቸው የሚለውን ነገር አብረን የምናየው ይሆናል። ይሳካላቸውና የማሜ አሁን የመጣው የአህመድ ጓደኛ ማሜ ኤክራም እንዳለችውም ጋሻ አክመልና የጋሻ አክመል ልጅ ቢያድናቸው አሁን ካሉበት ቤት ቢያስወጣቸው በጣም ደስ ይላል። ምክንያቱም ኤልያስ በጣም ጨካኝና አረመኔ ስለሆነ እሱ እገላቸዋለሁ ብሏል ማለት ነው። እና ሀሳቧ ጥሩ ነው ብዬ አስባለሁ። የኢክራም በተሳካላቸው አትሉም እናንተስ? እንግዲህ እስኪ መጨረሻው ላይ ይሳካላቸዋል እንሳ ይሳካላቸው የሚለውን አብረን የምናየው የምንሰማው ይሆናል።